ወንድሜ በፍቅር ግንኙነት ውስጥ ብዙ ነገሮች ይፈጠራሉ። ልብ ይሰበራል፣ ህልም ይፈርሳል። ግን እውነተኛ ፍቅር ሲኖር ሁሉ ነገር ይለወጣል። ጥያቄው ግን አንተ የምትወዳት ሴት የእውነት ትወድሃለች ወይ የሚለው ነው። ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ይዘንላችሁ የመጣ ነው ቪዲዮ የወንድነት ኩራታችሁን ሳትነኩ ወይም ሳይነካ የፍቅርን ጥልቀት እንድትረዱ የሚያግዝ ልዩ ትምህርት ነው። ብዙዎቻችሁ በግንኙነት ውስጥ እያላችሁ ይቺ ሴት ከልቧ ታፈቅረኛ ያለች ወይ ብላችሁ ተጠይቁ ይሆናል። አንዳንድ ጊዜ የምልክቶቹ ግልጽ አይደሉም። አንዳንድ ጊዜ ደግሞ የወንድነት ባህርያችን ጥርጣሬን ይፈጥርብናል። እንግዲህ ዛሬ ይዘንላችሁ የመጣ ነው ይህንን ጥርጣሬና ጭጋግ የሚገፍ እና አንዲት ሴት በእውነት ስታፈቅርህ በግልጽ የምታሳያቸው ስምንት ወሳኝ ምልክቶችን ነው። እነዚህ ምልክቶች የሴት ልጅን ልብ የሚገልጡ ቁልፎች ናቸው። ተግባሯን በጥንቃቄ ከተመለከትክ ለሷ ምን ያህል እንደምትሆን ትረዳለ ቪዲዮውን እስከ መጨረሻው ተመልከትና የፍቅርህን ጥልቀት እንዲሁም ያንተን ዋጋ በእሷ አይን ውስጥ እንዴት እንደሚታይ ለይተወቅ ምልክት አንድ ጊዜዋን ላንተ ትሰጣለች ወንድሜ ሆይ አንዲት ሴት ጊዜዋን ስትሰጥህ ትልቅ ነገር እየሰጠች እንደሆነ ወቅ በዘመናችን ጊዜ ከምንም በላይ ዋጋ ያለው ነው ስራ ቢበዛባትም ከጓደኞቿ ጋር መሆን ብትፈልግም ለአንተ ጊዜ ለመስጠትና አንተን ለማግኘት ጥረት ካደረገች አንተ ለሷ ልዩ ሰው ነህ ማለት ነው። ይህ ማለት ግን በየሰከንዱ ከአንተ ጋር መጣበቅ አለባት ማለት አይደለም። ነገር ግን አንተን ለማየት ድምጽህን፣ ለመስማት ከጎንህ ለመሆን ጥረት ካደረገች ያንተ ጉዳይ ለሷ አስፈላጊ ነው ማለት ነው። ጊዜ የለኝም የሚለውን ሰበብ ከሷ ብዙ ጊዜ አትሰማም። ጊዜዋን በአንተ ላይ ኢንቨስት አድርጋለች። ይህ ምልክት ብቻውን ብዙ ነገር ይናገራል። ምልክት ሁለት ስታወራ በትኩረት ታዳምጣለች። ውጭ ስሜታዊ ፍጡራን ናቸው። አንድ ነገር ስትነግራቸው ዝም ብለው ከንፈራቸውን የሚያንቀሳቅሱ ከሆነ ያ ፍቅር አይደለም። አንድ ሴት በእውነት ስታፈቅርህ የምትለውን ሁሉ ለማዳመጥ ትፈልጋለች። ስለ ቀንህ፣ ስለ ስራህ፣ ነገሮች ሁሉ ፍላጎት ታሳያለች። ትናንሽ የሚመስሉትን ነገሮች እንኳን ታስታውሳለች። የተናገርካቸውን ቀልዶች፣ ያጋጣሚ ችግሮች፣ የምትወዳቸውንና የምትጠላቸውን ነገሮች በሙሉ አይንህን ታይሃለች ጥያቄዎችን ትጠይቃለች ከዚያም አንተ ለምትለው ነገር እውነተኛ ፍላጎት ታሳያለች ይህ የሚያሳየው አንተን እንደ ሰው እንደምታከብርና ሐሳብህ ለሷ አስፈላጊ እንደሆነ ነው ምልክት ሶስት ስትሳሳት ይቅር ትልሃለች ሁላችንም እንሳሳታለን ፍቅር ፍጹም አይደለም አንዲት ሴት በእውነት የምታፈቅርህ ከሆነ ለትንንሽ ጥፋቶችህ በቀላሉ ይቅር ትልሃለች ንዴቷን ለረጅም ጊዜ አትይዝም ቂም ይልቁንስ ከስህተትህ እንድትማር ትረዳሃለች እንጂ አትኮንንህም። ይቅር ማለት የትልቅ ልብ ምልክት ነው። አንዲት ሴት ያለማቋረጥ ሁልጊዜ ስህተትህን የምታጎላ ከሆነ ያ እውነተኛ ፍቅር አይደለም። ይቅር ማለት የእድገትና የመታደስ ምልክት ነው። የምታፈቅርህ ሴት ደግሞ ይህን እድል ለመስጠት ዝግጁ ትሆናለች። ምልክት አራት ህልሞችህንና ግቦችን ትደግፋለች። እውነተኛ አፍቃሪ የሆነች ሴት የህይወት አጋርህ ብቻ ሳትሆን ትልቁ ደጋፊህም ናት። ህልሞችንና ግቦችን ታከብራለች፣ ታበረታታለች፣ እንዲሁም ያለምካቸው ነገሮች እውን እንዲሆኑ ለማገዝ የተቻላትን ሁሉ ታደርጋለች። መንገድ ሲደናቀፍ ከጎን ትቆማለች፣ ሲሳካለ ደግሞ ከአንተ ጋር ደስተኛ ትሆናለች። አንዲት ሴት የእውነት ስታፈቅርህ አንተ የራስን ማንነት ይዘህ እንድትኖር ትፈልጋለች እንጂ እሷ የምትፈልገውን አይነት ሰው ለመሆን እንድትሞክር አትፈልግም። ምኞቶችን ታከብራለች፣ ለእነሱም ቦታ ትሰጣለች። በሕይወቱ ውስጥ ትልቅ ሚና እንድትጫወት ትፈልጋለች። ያ ሚና ደግሞ የድጋፍና የማበረታታት ሚና ነው። ውድ ተመልካቾቻችን እነዚህ እስካሁን ያየናቸው አራት ምልክቶች አንዲት ሴት የእውነት ስታፈቅረህ የሚታዩ የተወሰኑት ምልክቶች ናቸው። አሁንም ወሳኝ የሆኑ አራት ምልክቶች ቀሩ። ነው ከኛ ጋር ቆዩ፣ ምክንያቱም የሚቀጥሉት ምልክቶች ደግሞ የበለጠ የሚያስገርሙ ናቸውና። ምልክት አምስት ስለ ወደፊት ህይወቷ ካንተ ጋር ታወራለች። አንዲት ሴት ስለ ወደፊት ህይወቷ ስታወራ አንተ የዚያ የወደፊት አካል እንደሆንክ በግልጽ እያሳየች ነው። የረጅም ጊዜ እቅዶቿን ስታካፍልህ፣ ስለ ጋራ ህይወታቸው ስታወራ አንተ በህይወቷ ውስጥ ለረጅም ጊዜ እንደምትታሰብ እያሳየች ነው። ይህ ማለት ግን ወዲያውኑ ስለ ትዳር ወይም ስለ ልጆች ማውራት አለባት ማለት አይደለም። ነገር ግን ስለ ወደፊት ጉዞዎች ስለምትፈልጉት የጋራ ቤት ስለሚኖራችሁ የጋራ ትዝታዎች ማውራት የአንተን ሚና በህይወቷ ውስጥ ምን ያህል ትልቅ እንደሆነ የሚያሳይ ነው አንተ የህይወቷ ወሳኝ አካል እንደሆንክ እንዲሰማ ታደርጋለች ምልክት ስድስት ስሜትንና ደህንነትን ትጠይቃለች ተኛ ፍቅር ማለት የሌላውን ሰው ደስታና ስቃይ የራስ አድርጎ ማሰብ ማለት ነው አንዲት ሴት የእውነት ስታፈቅርህ ስለ ስሜትህ ትጨነቃለች ደህንነትን ትመኛለች ደስተኛ ባልሆንክበት ጊዜ ደስተኛ እንድትሆን ለማድረግ ትሞክራለች። ስትታመምም ትንከባከባለች። በችግር ጊዜ ከጎን ትቆማለች። ትናንሽ የሚመስሉ ጥያቄዎች እንኳን ትልቅ ትርጉም ይሰጣሉ። ስላወዋለህ ስለ ሁኔታህና ስለሚያስጨንቅህ ነገር መጠየቋ የእሷን እንክብካቤ ያሳያል። በህይወትህ ውስጥ የመረጋጋትና የደህንነት ስሜት እንዲሰማ ትፈልጋለች። ይህ አይነቱ እንክብካቤ የጠንካራ ግንኙነት መሠረት ነው። ምልክት ሰባት እውነተኛ ማንነትህን ትቀበላለች። እውነተኛ ፍቅር ማለት አንድን ሰው እንዳለ መቀበል ማለት ነው። አንዲት ሴት የእውነት ስታፈቅርህ ድክመቶችህና ጥንካሬዎችህን በአንድነት ትቀበላለች አንተን ለመለወጥ አትሞክርም። ነገር ግን ማንነትን ታከብራለች። እስከነ ጥንካሬህና ድክመትህ ትወድሃለች። ከእሷ ጋር በነፃነት ማንነትህን መሆን ትችላለህ። ያለምንም ፍርሃት ሀሳቦችህንና ስሜቶችህን መግለጽ ትችላለህ። እሷ የአንተን ልዩነት ታደንቃለች እንጂ ለመደበቅ አትሞክርም። ይህ አይነቱ ተቀባይነት በግንኙነት ውስጥ የማይናወጥ መሰረት ይጥላል እንዲህ አይነቷ ሴት አንተ የነበረህን ማንነት ጥለህ እሷ ወደምትፈልገው ማንነት ብቻ እንድትሄድላት አትገፋፋህም ምልክት ስምንት ፍቅሯን በተግባር ታሳያለች ፍቅር በቃላት ብቻ የሚገለጽ አይደለም ተግባርም ጭምር እንጂ አንዲት ሴት የእውነት ስታፈቅርህ ፍቅሯን በተለያዩ መንገዶች በተግባር ታሳያለች ትናንሽ የሚመስሉ ነገር ግን ደግሞ አስገራሚ ነገሮችን ታደርግልሃለች ትንከባከብሃለች ትረዳሃለች በችግር ጊዜም ከጎን ትቆማለች። ቃላት እጅግ በጣም አስፈላጊ ነገሮች ናቸው፣ ነገር ግን ተግባር ከቃላት የበለጠ ይናገራል። ቅር በተግባር ሲገለጥ የበለጠ እምነት የሚጣልበት ይሆናል። እነዚህን ምልክቶች በግንኙነት ውስጥ ካያሃቸው አንዲት እውነተኛ አፍቃሪ ሴት አግኝተሃል ማለት ነው። እናም ይህንን ልዩ ስጦታ በጸጋ ተቀበል። ወንድ ሆይ እነዚህ ስምንት ምልክቶች አንዲት ሴት የእውነት እንደምታፈቅርህ ለመገንዘብ ይረዱሃል ብለን ተስፋ እናድርጋለን። እውነተኛ ፍቅርን መለየትና ማድነቅ እንደ ወንድ ልትረዳው የሚገባ ትልቁ ጥበብ ነው። የአብዛኞቹ በፍቅር ውስጥ የሚኖሩ ችግሮች መንስኤም እነዚህን ምልክቶች በአግባቡ ባለመረዳትና ብዙ ነገሮችንም ባለማስተዋል ምክንያት ነው። እነዚህ ምልክቶች ዋና ዋናና በግልጽ ሊታዩ የሚችሉ ምልክቶች ናቸው እንጂ ሁሉም አይነት ምልክቶች አይደሉም። ከዚህ የተለዩና በአካላዊ ቋንቋ የሚገለጹ ብዙ ሰዎች ልብ የማይሏቸው ምልክቶችም ይኖራሉ። ዋናው ነገር ግን በፍቅር ውስጥ መከባበርና የጋራና አንድ የሚያደርግ ነገር ያስፈልጋል። ይህም የፍቅሩን ቀጣይነት ይወስናል። ስለሆነም እነዚህን ምልክቶች ልብ ብሎ ማስተዋል ለአንድ ወንድ እጅግ በጣም አስፈላጊና ከብዙ ነገሮች የሚጠብቁት ናቸው ብለን እናስባለን። ታዲያ በግንኙነታችሁ ውስጥ እነዚህን ምልክቶች ምን ያህል እያያችሁ ነው? ከዚህ ቪዲዮስ ምን ተማራችሁ? ሀሳባችሁና አስተያየታችሁን ከታች ባለ የኮመንት መስጫ ሳጥን ላይ ሼር እንድታረጉ እንጋብዛለን። ይህ ቪዲዮ ለሌሎች ይጠቅማል ብላችሁ ካሰባችሁም ሼር ማድረግ እንዳትረሱ። በመጨረሻም ለዚህ ቻናል አዲስ የሆናችሁ እንኳን በደህና መጣችሁ እያልን በቀጣይ ለሌሎች ጠቃሚና አስተማሪ ቪዲዮዎች እንድንገናኝ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ለዛሬው ቆይታችሁ ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።